ሰላም ሰላም እንዴት ናችሁ? ውድ የዩኒክ ስፖርት ቤተሰቦች መድፈኞቹ ሪያል ማድሪድን በኤምሬት ስቴዲየም አስተናግደው 3 ለ ዜሮ ማሸነፋቸው ይታወሳል። ይህን ተከትሎ ስፔናዊው አሰልጣኝ ሚኬል አርቴታ በርካታ የአድናቆት መልእክቶች እየጎረፉለት ነው። በወቅቱ ጨዋታውን ከቢቢሲ ስፖርት ጋር ሲተነትን የነበረው የቀድሞ የቡድን አጋሩ ፋብሪጋዝ በሰራው ቡድን መደመሙንና አድናቆቱን ገልጾለታል። በጨዋታው ደምቆ ያመሸው ዲክላን ራይስ ሁለት ቅጣት ምቶችን በማስቆጠር ታሪክ ሰርቷል። የመድፈኞቹ አሰልጣኝ ሚኬል አርቴታ የአርሰናልን ደጋፊዎች ጨዋታው ከመደረጉ በፊት ቀደም ብለው በመምጣት የኤምሬት ስቴዲየምን የቡድን መነቃቃት ስሜት እንዲፈጥሩ ባደረጉት ጥሪ መሰረት ደጋፊዎች በጊዜ ወደ ስቴዲየም በመግባት ለቡድናቸው ድጋፍ ሲሰጡ ተስተውለዋል። በሪያል ማድሪዶች የግብ ክልል አካባቢ ተደጋጋሚ ሙከራዎችን ሲያደርጉ ያመሹት የአርሰናል የፊት መስመር ተጫዋቾች በስተመጨረሻ 3 ለ ዜሮ በሆነ ውጤት አሸንፈዋል። በ58ኛው ደቂቃ ዲክላን ራይስ በቅጣት ምት ባስቆጠራት ጎል መምራት የቻሉት መድፈኞቹ ከ12 ደቂቃዎች በኋላ አሁንም ዲክላን ራይስ በቅጣት ሌላ ግሩም ጎል በማስቆጠር መድፈኞቹ 2 ለ ዜሮ መምራት የሚችሉበትን አጋጣሚ መፍጠር ችሏል። ከአምስት ደቂቃ በኋላ ሌላኛው የመድፈኞቹ ኮከብ ሚኬል መሪኖ ሶስተኛውን ጎል በማስቆጠር አርሰናሎች አስደሳች ድል በሎስ ብላንኮዎች ላይ ያስመዘገቡበትን ጣፋጭ ምሽት አሳልፈዋል። መድፈኞቹ በመጀመሪያው ጨዋታ ያስመዘገቡት የ ሶስት ለ ዜሮ ድል ለግማሽ ፍጻሜ ማለፍ እድላቸውን ከፍ እንደሚያደርገው ይጠበቃል። በመልሱ ጨዋታ ጥሩ ውጤት አስመዝግበው ወደ ግማሽ ፍጻሜ ማለፍ ከቻሉ በመድፈኞቹ ታሪክ ከ2008-2009 የውድድር ዓመት ወዲህ ለመጀመሪያ ጊዜ ግማሽ ፍጻሜ በመድረስ አዲስ ታሪክ ይጽፋሉ። አርሰናል የትም አይደርስም ሲሉ ከማድሪድ ጋር መጫወታቸው ብቻ በቂ ነው ብለው ሲያላግጡ፣ ስድስት ይገባ ይገባ ስድስት ጎል ይገባባቸዋል ብለው ሲፎክሩ፣ የቻምፒዮንስ ሊጉ ጉዟቸው አብቅቷል ብለው ሲያስወሩ፣ አርሰናል ግን በጥልቅ ዝምታ ውስጥ እያብሰለሰለ ነበር ይላል አንድ የመድፈኞቹ ደጋፊ። በመናቅ ውስጥ የተገኘ ድል፣ በዝምታ ውስጥ የተሰራ ታሪክ፣ በአይቻልም ቃል ውስጥ የተፈጠረ ትልቅ የመቻል አቅም በዝረራ የተፈጸመ ገድል አድርጎ የማሳየት ተአምር። ዋው ዋው ዋው! ዚስ ኢዝ አርሰናል ይላል ሌላኛው የመድፈኞቹ ደጋፊ። በዚህ ጠባብ ስኳድ ተጫዋቾች ተጎድተውብህ፣ በፕሪሚየር ሊግ ተደራራቢ ጨዋታዎች ጫና ውስጥ ሆነ የዓለማችንን ሀያል የቻምፒዮንስ ሊጉን ንጉሥ ሪያል ማድሪድ የቻምፒዮንስ ሊጉን ንጉሥ ሪያል ማድሪድን አስክረ ማሸነፍ ታላቅ ገድል ነው። በእውነቱ በአርሰናል ድል ዓለም ጭምር ኮርታለች። ይላል ሌላኛው የመድፈኞቹ ደጋፊ። አርሰናል ማንም ያላደረገውን ፈጽመዋል። ይህ መድፎ ድንቅ ገድል ነው። ማንም ያልጠበቀው ይሆናል ተብሎ ያልታሰበው የአውሮፓ ቻምፒዮንስ ሊግ የመድፎ ሕያው ታሪክ ነው። ዲክላን ራይስ ዴቪድ ቤካምን አስታወሰ። ከሮቤርቶ ካርሎስ ፊት ዲክላን ራይስ ብራዚላዊ የቅጣት ምት ስፔሻሊስት ሮቤርቶ ካርሎስን መሰለ። የራይስ ቅጽበታዊ የቅጣት ምት ማጅኮች ከሰሜን ለንደን የማድሪዱ የጎል ዘብን ኮርቷን አፈዘዙ። ማስተሩ የአውሮፓ ቻምፒዮንስ ሊግ አድባር ሪያል ማድሪድ ከመድፉ ኮከቦች ፊት ቆሌውም ቀልቡም ተገፏል። አርሰናል ማንም ያላደረገውን ከኖርዝለንደን ለንደን ፎሬቨር ሚስተር ቻምፒዮንስ ሊግ ሪያል ማድሪድ ላይ አሳየ። አርሰናል 3 ሪያል ማድሪድ 0። ይህ የሱፐር ማይክ አርቴታ ታታሪ ልጆች ከተጠበቀውም ከታሰበውም ከተገመተውም በላይ የታየበት የገኒንግ ፎር ግሬትነስ በታሪክ ሁሌም የሚጠቀሰው የውጤት አሻራ ነው። ራሱ የመድፉ አለቃ ማይክል አርቴታን ጨምሮ ማንም ያልጠበቀው ይሆናል ተብሎ ያልታሰበው የአውሮፓ ቻምፒዮንስ ሊግ የመድፉ ህያው የድል ወርቃማ ታሪክ 15 ጊዜ የቻምፒዮንስ ሊጉን ዋንጫ ያሸነፈውን የውድድር ማስተሩ ክለብ አንድም ጊዜ የቻምፒዮንስ ሊጉን ዋንጫ አሸንፎ በሚያውቀው አርሰናል ተዋርደዋል። የፍሎረንቲኖ ፔሬስ ጋላክሲዎችም ከመድፎ መንደር ፎጣ ጥለው እጅ ሰጥተው ተዘርረዋል። አሁን ጥያቄው ሪያል ማድሪድ በቤርናቦ የ3 ለ0 ሽንፈቱን የመቀልበስ ፍቃቱ አለው ወይ የሚለው ሆኗል። ሱፐር ማይክ አርቴታ ሱፐር አርሰናል ሱፐር ገነርስ ከኖርዝ ለንደን ፎሬቨር። ይህ የአርሰናል የታላቅነት ከፍታ የአድናቆት ቃላት ብቻ የማይገልጸው ታላቅ ስኬት ነው። ሳንቲያጎ ቤርናቦ ከመድፎ የኤምሬትስ ተአምር ጋር የሚጠበቀው የማድሪዳውያኑ የሶስት ለዜሮ ተራራውን የመግፋት አድቬንቸር አርሰናል 3 ሪያል ማድሪድ 0 በተጠባቂው ጨዋታ የብዙ ኢትዮጵያውያንን ልብ ውስጥ ያለው አርሰናል መድፈኞቹ ታላቁን ሪያል ማድሪድን ሶስት ለ ዜሮ በማሸነፍ በቻምፒዮንስ ሊግ ወደ ግማሽ ፍፃሜ ፍጻሜ ለማለፍ ወሳኝ የሆነ ድልን ይዞ ወጥቷል። መድፈኞቹን አሸናፊ ያደረገ ጎሎቹን ዲክላን ራይስ ሚኬል መሪኖ እንደዚሁም በ በጨዋታው የሪያል ማድሪዱ ተጫዋች ካማቪንጋ በሪያል ማድሪድ በኩል በጨዋታው በኩል በጨዋታው መጠናቀቂያ በሁለት ቢጫ ካርድ ከሜዳ ተሰናብቷል። በጨዋታው የሪያል ማድሪዱ ተጫዋች ካማቪንጋ በጨዋታው መጠናቀቂያ በሁለት ቢጫ ካርዶች ከሜዳ ተሰናብቷል። አንድ መቶ ሚሊዮን ፓውንድ ወጥቶበት ሰሜን ለንደን የደረሰው ዲክላን ራይስ ያስቆጠራቸው ሁለት ድንቅ የቅጣት ምትግቦች እንዲሁም ስፔናዊ አማካይ ሚኬል መሪኖ ያከላት አንድ ግብ የአርሰናልን ድል 3 ለ 0 እንዲሆን አስችለዋል። ኬሊያን መምባፔ ቬኒሽስ ጁኒየርንና ጁዲ ቤሊንግሃምን የያዘው የማድሪድ ወርቃማው ስብስብ በእንግሊዝ ምድር አስደንጋጭ ሽንፈት ገጥሞታል። ዓለም በጉጉት የሚጠብቀውና ክለቦች ድምቀው መታየት የሚፈልጉበት የአውሮፓ ቻምፒዮንስ ሊግ ውድድር በሩብ ፍጻሜ ጨዋታዎች ሲመለስ በታሪኩ አንድ ጊዜ እንኳን የመድረኩ ባለ ክብር ሆኖ የማያውቀው የሰሜን ለንደኑ አርሰናል የመድረኩን ንጉስና የአስራ አምስት ጊዜ አሸናፊውን ሪያል ማድሪድን በሜዳው ኤምሬትስ ምሽት አራት ሰዓት አስተናግዶ ሶስት ለ ዜሮ አሸንፈዋል። በርካታ ክለቦች በዚህ መድረክ ለመንገስ አሰልጣኝ ከመቀየር ባለፈ በርካታ ሚሊዮን ፓውንድ ለተጫዋቾች ዝውውር ወጪ ያደርጋሉ። ሁሉም ክለቦች ሊነግሱበት የሚመኙት ይህ መድረክ በአስራ አምስት ጊዜ ውድድሩ አሸናፊ በነጭ ለባሹ የስፔን ኃያል ክለብ ሪያል ማድሪድ ቤት ግን የአውሮፓ ቻምፒዮንስ ሊግ ዋንጫ ጥያቄ ውስጥ አይገባም ቢባልም መድፈኞቹ ይሄን ታሪክ አድርገውታል። ሪያል ማድሪድ አንገት ያስደፋቸውና እጅ እንዲነሱ ያደረጋቸው ክለቦች በርካታ ናቸው። የዚህ ክለብ ስኬት በአውሮፓ ቻምፒዮንስ ሊግ መድረክ የክለቦች ሁሉ ህልም ነው። አርሰናል ይህን ታሪክ አድርጎታል። አርሰናል የበርካታ አመታት የደጋፊዎችን አውሮፓ ቻምፒዮንስ ሊግ ዋንጫ ጥያቄ ለመመለስ ይህንን ከባድ ፍልሚያ በድል መወጣቱ ለዋንጫው ተስፋ እንዲያደርጉ አድርጓል። መድፈኞቹ ባለፉት አመታት በአሰልጣኝ ሚካኤል አርቴታ እየተመሩ በፕሪምየር ሊጉ ተፎካካሪ ቢሆኑም ዋንጫውን ለማንሳት አልታደሉም። በቻምፒዮንስ ሊጉም ከተሳትፎ የዘለለ እንቅስቃሴ ማስመልከት አልቻሉም። ነገር ግን ዘንድሮ በ2425 የውድድር ዓመት ዋንጫውን በተለይ ባለጆሮውን የቻምፒዮንስ ሊግ ዋንጫ መድፈኞቹ ይዘው ወደ ኢምሬት ስቴዲየም እንደሚመለሱ ይጠበቃል። አርሰናል በሚኬል አርቴታ ስር መሻሻሎችን ቢያሳይም በፕሪምየር ሊጉም ሆነ በአውሮፓ ቻምፒዮንስ ሊግ ከዋንጫው ጋር መገናኘት ተስኖት የበል የበይ ተመልካች ሆነው አርሰናል በሚኬል አርቴታ ስር መሻሻሎችን ቢያሳይም በፕሪሚየር ሊጉም ሆነ በአውሮፓ ቻምፒዮንስ ሊግ ከዋንጫው ጋር መገናኘት ተስኖት የቤተ መልካች ሆኖ ቆይተዋል። በታሪኩ አንድም ጊዜ የአውሮፓ ቻምፒዮንስ ሊግ ዋንጫን ማንሳት ያልቻለው አርሰናል በሜዳው ኤምሬት ስቴዲየም ሶስት ለ ዜሮ ሪያል ማድሪድ ማሸነፉ ለዋንጫው ትልቅ ተስፋ እንዳለው ያሳየ ሆነዋል። የሪያል ማድሪድ አጥቂ ቬኒሽስ ጁኒየር በቅርቡ የፍጹም ቅጣት ምቶችን በአግባቡ መጠቀም አለመቻሉን ተከትሎ ፈረንሳዊ የፊት መስመር ተጫዋች ኬሊያ መንባፔ ከዛሬው የአርሰናል ጨዋታ ጀምሮ የሪያል ማድሪድ ቁጥር አንድ ፍጹም ቅጣት ምት መቺ ሆኖ በካርሎ አንቸሎቲ ተመርጧል። ኬንያ መንባፔ በፍጹም ቅጣት ምቱ ላይ አመርቂ ውጤት ካላሳየ በቀጣይ እንግሊዛዊ ኮከብ ጁዲ ቤሊንግሃም መች ሆኖ የሚመረጥ ይሆናል። በስተዲየማቸው ኤሚሬትስ ታሪኩ ጥሩ ምሽት ለማሳለፍ ልዩ የሆነ ምስል ያዘጋጁት አርሰናሎች በመጨረሻም ሪያል ማድሪድን በአስደናቂ በመጨረሻም ሪያል ማድሪድን በአስደናቂ ጎሎች ሶስት ለ ዜሮ በሆነ ሰፊ ውጤት አሸንፈዋል። ክብራት እና ክብራን ውድ የዩኒክ ስፖርት ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን።